የአማራ ክልል ምክር ቤት የ2014 ዓ ም የስድስት ወራት እቅድ አፈፃፀምን ለመገምገም ከመጋቢት 15 እስከ 16 2014 ዓ ም መደበኛ ጉባኤውን ያካሂዳል። ጉባኤውን በተመለከተ የክልሉ ምክር ቤት ዋና አፈ ጉባኤ ክብርት ፋንቱ ተስፋዬ መግለጫ ሰጥቷል። በጉባኤው ባለፉት ስድስት ወራት የተሰሩ የመልካም አስተዳደርና የልማት ስራዎችም እቅድ አፈጻጸሞች ተገምግሞ እንደሚጸድቅም ዋና አፈ ጉባኤዋ ገልጸዋል። የጉባኤ አጀንዳዎች የስድስተኛው ዙር አንደኛ መደበኛ ጉባኤን ቃለ ጉባኤ መርምሮ ያጸድቃል። ሁለተኛ አጀንዳችን የ2014 በጀት ዓመት የስድስት ወር የመልካም አስተዳደርና የልማት እቅዶች አፈጻጸምን መርምሮ ያጸድቃል። በዋነኛነት የ2014 እቅድ አፈጻጸም ትኩረት የሚያደርገው ክልላችን ላለፉት ስድስት ወራቶች የቆየበት ሁኔታ ይታወቃል፣ እና ወቅታዊ ሁኔታው ላይ መሰረት አድርጎ እሱ ሪፖርት ይቀርባል። እሱ ብቻ አይደለም፣ የልማት ስራዎችም በዛም አስቸጋሪ ጦርነቱ ውስጥ የቆየ ክልል ቢሆንም በዚያም አጋጣሚ ውስጥ ቢሆን ጦርነቱን በአንድ በኩል በሌላ በኩል ደግሞ ልማቱ እንዳይቋረጥ የተሰሩ መልካም መልካም ስራዎች አሉና እነሱ የሪፖርታችን አካል ይሆናሉ። በጦርነቱ የተጎዱ አካባቢዎችን መልሶ መገንባት ላይ ያለውን ስራ ገምግሞ ቀጣይ አቅጣጫ ጉባኤው ያስቀምጣል ያሉት ዋና አፈ ጉባኤዋ የቋሚ ኮሚቴ ሰብሳቢዎችን ማሟላትና ልዩ ልዩ ሹመቶችንም ያጸድቃል ብለዋል ጉባኤው ከክልላችን አካባቢ ወራሪ ኃይሉ ለቋል ተብሎ የማይወሰድም ቢሆን አብዛኛው ግን አካባቢያችን የነበረውን ነገር በተደረገው የህልውና ዘመቻ ማስከበር በውጤት መጠናቀቅ ጋር ተያይዞ አብዛኛው አካባቢዎች ነጻ ሆነዋል። እነዚያም አካባቢዎች የመልሶ ማቋቋም ስራና ወደ ልማት እንቅስቃሴዎች እየገቡ ያሉበት ነው እና በዚህ ጉባኤ በየአካባቢው ተወካዩን ስለሚመጣ ሪፖርቱን መሰረት አድርጎ ውይይት ያደርጋል። ውይይቱንም ከተወያየ በኋላ ለቀጣይ አቅጣጫም ያስቀምጣል ተብሎ ነው የሚጠበቀው እዚያው ጋር ቀጣይ ያለን አጀንዳ የቋሚ ኮሚቴ ሰብሳቢዎችን ጨምሮ፣ ባለፈው ጉባኤያችን የቋሚ ኮሚቴ ሰብሳቢዎች የተሟላ አልነበረም። በሁለተኛ መደበኛ ጉባኤ የቋሚ ኮሚቴዎችን ሰብሳቢዎች ጨምሮ ልዩ ልዩ ሹመቶችን ያጸድቃል ተብሎ ነው የሚጠበቀው። ዘገባው የበቀለት ሾመ ነው።